እኔ ልክ ሆንኩም አልሆንኩም ከዚህ በኋላ ማለት ነው የማንንም ልብስ የማጥብ ግዴታ የለብኝም። እሺ፣ ከፈለግሽ የማንንም ልብስ ተጣቢ ራሷ ልብስ ምን! ትልቅ ልጅ። ሰላም፣ እንዴት ናችሁ? ስማርት ቲቪ ቤተሰቦቻችን፣ እኛ በጣም ደህና ነን። እናንተ እንዴት ናችሁ? ዛሬ እንግዲህ ብቻዬን እንደምታዩ አቤላና ቤቲን ፕራንክ ለማድረግ ነው እዚህ ቤተሰቦቻችን እንግዲህ ዛሬ መተናልን እና አማረች። ከዛ በፊት ግን እንደምን ናችሁልን? ሰላማችሁ ይብዛልን። እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሳምንታችን በጣም ቆንጆ ነው። እናንተ ጋር እንዴት ነው? አለን አለን አለን ይመስገን፣ እንደጠየቃችሁ። ለማንኛውም ውድ ቤተሰቦቻችን ዛሬ ከአማረች ጋር በጥምረት መተናል። አንድ ያሰብኩላት ያሰብኩት ነገር አለና በአማረች ደግሞ ተዋና የሆነ ትቀጥላለች ያሰብኩት ነገር ምን መሰለሽ አማረች ያው እንግዲህ የቤቲ ወንድም ከነ ባለቤቱ እዚህ ነው ያረፉት፣ እና በሱ እሱም በተመለከተ ነው ቪዲዮ የምንሰራው ማለት ነው። ምንድን ነው የምትይው? እኔ በቃ የእሷን ልብስ ማጠብ ምን ሰልችቶኛል፣ እንግዳ በጣም ሰልችቶኛል፣ ዲ ነው ስራ እየበዛብኝ ነው። ወይኒ ወይ እሷን ትመርጫለሽ? ከዚህ ቤት እለቃለሁ አበቃ ምናምን ነው የምትይው። በቃ በጣም ተናደሽ ነው የምትጠብቂያት የማንንም ልብስን እያጠብኩ እንደዚህ እንደዚህ ብቻ በቃ። ይሄ እሷን ሊያናድዳት የሚችል ነገር እያመጣሽ ነው የምትጀውበት። ገብቶሻል አይደል? ትወናውን በደንብ መጫወታለች። እና ምን አይነት ስሜት ይሰማታል ቤት እናይበታለን። እንዴት ሃንድል ታደረጓለች፣ እንዴት ማኔጅ ታደረጓለች፣ ይህንን ጉዳይ እንዴት ተፈተዋለች የሚለውን አብረን ምናየው ይሆናል። በዛውም ደግሞ ያው እንግዲህ የወንድሟን ባለቤት ሚስቱን ያው እንግዲህ እሷም የምትደነግጥ ይመስለናል። እንግዲህ ያው ትደናገጣለች፣ እንግዳ ስለሆነች ትደናገጣለች። ያው እንግዲህ የፕራንኩ አካል ነች፣ አብረው ስለወጡ በዛው ፕራንክ ትደረጋለች። ያው ሀሳቡ በዚህ ላይ ስለሆነ ማለት ነው። ቤተሰቦቻችን ያው የፕራንኩ ሀሳብ እዚህ ላይ ስለሆነ እንግዲህ ትንሽ ልትደናገጥ ትችላለች። ይህ ግን ሀሳቡ ጥሩ ይመስለኛል። ፕራንኩ ቆንጆ የሚሆን ይመስለኛል። ለማንኛውም ውድ ቤተሰቦቻችን እናንተ ቪዲዮን እስከ መጨረሻው ተመልከቱልን። አንቺ በደንብ መጫወት አለብሽ ነው ችግር የለውም እኮ እኔ ፊት ለፊት ስለሌለው ከጀርባ ካሜራውን አስጀምሬ እገባለሁ ወደ ቤት እና፣ ስለዚህ እኔ የለውም አንቺ በደንብ መጫወት አለብሽ። እንደዚህ እንደዚህ ነው፣ በቃ እንውጣለን። እናንተ ያለሽ ሻንታ ሽንታ አዘጋጃለሽ እዚህ ጋር ተጣጥተሽ እንደዛ እናደርጋለን ማለት ነው። ለማንኛውም ወደ ቤተሰቦቻችን በዚህ መልኩ ነው ቪዲዮአችን የሚቀጥለው እስከ መጨረሻው ተከታተሉ። ስማርት ስም እንደዚህ ስማርቶች ስማርቶች የትም እንዳይ ስማርት ለማንኛውም የትም እንዳትሄዱ ብለናል። አብራችሁን ቆዩ። ቪዲዮችንን እንግዲህ እስኪመጡ እኛ ካሜራችን አስተካክላለን ማለት ነው። አብራችሁን ቆዩ። እኛ ቤተሰቦች ተዘጋጀ ማለት ራሽን በደንብ ኮስተር

ምንም ቀና ብለሻዋል። በቃኝ፣ ከዚህ በኋላ እኔ ከዚህ በኋላ በቃኝ፣ በቃኝ አልሰራም፣ በቃኝ። ሻንጤ ነው ያዘገጀው። እስከ ምክንያት ምንድነው? አልሰራማ ለምን? እንዴ በጣም እንዴ፣ በጣም አብዛችሁ። ማለት ምን አለብኝ? እሷ ምንድነው ሰው ነሽ ምን አልኩሽ እኔ አንቺን እሺ ምን እሷን ከፍ እሷን ዝቅ እኮ አላደረኩም ግን ምን ችግር አለው ነው እንግዳ ሀይ ብትሆን ብትሆን ልብስ ነው አታጥብ እንዴ ምንድን ነው እንደዚህ ወይ ልብስ ምን አንቺ አንድ ልብስ ነው የምታጥብ እንጂ ሌላውን ሥራ እየተጋገዝን አይደል እንደ ምን ሠራው አይ ምንድን ነው ደግሞ አድርግ እሺ ሁለተኛ ምን እዚህም ምናምን ምን ሠራው እሷ ልጅ ስትይዝልኝ አይደል ልጅ መያዝ እራሱ ቀላል ነገር ነው እንደዚህ ይባላል ለማንኛውም እኔ በቃ እንግዲህ በኋላ በቃኝ ምንድን ነው እንዴ ምንድን ነው የሚበቃሽ? ምን ሰርተሽ እስኪ ምን አድክሞሽ ነው እንደዚህ ይሄን ያክል ሻንጣ እስኪይዝ በቃኝ የሚል እኛ ጉዳይ ኑሮ ብንመጣ አንቺ ምግብ ምናምን አዘጋጅቶ ከመቆየት ሻንጣ እንትን ተብሎ ይቆያል? እንዴ አላዘጋጅም። አላዘጋጅም ማለት ምን ማለት ነው? በቃ አላዘጋጅም። እስኪ ቆይ፣ እንዴ አለብኝ ማለት ምን ማለት ነው? እንዴ

እኔ እሷን ልብስም የእናንተ ተጠማምሮ ማጠባ ምንድነው እንደዚህ? እኔ አይደክመኝም። እኔ አይደለም እንዲ አይደክመኝም። ት ምን ስራ ሰርተች ነው? አንቺ ይህን ያክል ምን ስራ ሰርተች ነው? እስኪ የሚያደክም ስራ ይህ ነው በይኝ። እስኪ ምን ምን ሰርተሽ ነው? እንደ ሁሉም ስራ አይታይሽም። ሌላ ያልቀድሽው ነገር አለ። በዚህ ምክንያት ሰው ደግሞ ሽ ነገተነገ እንደምትሄድ እኔም እኮ አትሄድም በአትሄድስ ምን ታመጫለሽ እንዴ? እንድትሄድ ነው የምትፈልገው አንቺ? ለሰው ክብር የለሽም እንዴ? ምን ዐይነት የምታነጋገር ነው የምትናገሪኝ? እንደው ትቀመጣለች ወጪ

ማውጣት የምትፈልግበት ምክንያት ካለ ንገሪኝ። አልየህ ሂጅ፣ እነግራታለሁ። ሌላ ምክንያትማ አለሽ? እሷ ምንድን ነው ምክንያት? እኛ ታውቂያለሽ፣ ወጠን ስንት ጉዳይ ስንት ቦታ ደርሰን ነው የምንመጣው።

እንዴ ው በኑ ሰው ፊት አተጨቃጨቁ ባንቺ እየ ምንድን ነው ችግሩ? ለወጣ ው ልብስ የእሷን ልብስ አላት እሷ ስራ ታግዘኛ ትሄድለኝ እ ችግር ያለው ታዲያ ተጠባ የራሷን ልብስ እሷ ልክ ነው።

ለማንኛውም ወደ ቤተሰቦቻችን እንግዲህ እኔና አማረች ያቀ ያቀኖ ተሳክቶልናል ወይ እንዴት ነው? ስማርቶችን ጥፊው ከባድ ነው በእውነት እንደዚህ አልጠበኩትም። የምር ቢሆንም እስኪ ቪዲዮችን ከወደዳችሁት ላይክ፣ ሻር እንዲሁም ሰብስክራይብ ማድረግ እንዳትረሱ። ለማንኛውም፣ ውድ ቤተሰቦቻችን ይህንና የአማረች የኔ ቅርብ በእርግጥ አማረችን ተጠቀምኩባት። ለማንኛውም አግኝተናቸዋል። ያው ትንሽ ቤቲን እንዴት ነው የሚለውን ለማየት ነበር። ባንቺንም ትንሽ አሳቀናታል። እኔ በእርግጠኝነት እንደማትፈርዱብኝ እርግጠኛ ነኝ። በጣም ቤቲንግ አያችኋት፣ እንዴት ሲያው እንዴት አግሬሲቭ። እኔንም ልመታኝ ወይ ትለኛለች አያችሁልኝ። ተንቀንጨ ነው የምኖረው ኑሬን እያያችሁልኝ አባውራ ል ቆየ እሱም ደግሞ በደንብ ምናምን አሳያችሁ አቅድልሀለሁ ችግር እኛም ተሳክቶልናል። ቤተሰብ እና ደግሞ ያው እንግዲህ በኮሜንታችሁ ግለጹልን። እስከዚህ ሰዓት አብራችሁን ለቆያችሁ ውድ ቤተሰቦቻችን በጣም እናመሰግናችኋለን። እናመሰግናለን።